አሁን በጸባይ ነው እያነገርነው ያለ ነው። በጸባይ መልስ ማውቀው ታሪክ የለምን። ይደወልልኛል አደርሳለሁ ነው። አሁን ፖሊስ ይጠራ ነው ወይስ? ሰላም ሰላም! እኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን፣ እናንተ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። እንግዲህ ቤተሰቦች ዛሬም ተመልሼ መጥቻለሁ። እንግዲህ ዛሬ ደግሞ አዲስ ነገር ነው ይዤላችሁ የመጣሁት። ትንሽ ግራ የሚያጋባ ነገር ነው። በባለፈው ቪዲዮ እንዳያችሁት በጣም በንዴቶኝ ትንሽ ሄርሜላ ጋር ሄጅ የነበረ ቤቷ ግን እንዳጋጣሚ ሆኖ እሷንም አላገኛትም። ቤት ውስጥ ሰው የለም። ሰራተኛ ነበር ያገኘ ነው እና ምንም እንትን አላገኘውኝም ማለት ምንም እሷንም ማግኘት አልቻልኩም። ያው እልህን ሳል ወጣ ተመልሻለው እና ቤተሰቦች እንግዲህ ዛሬ ደግሞ ማለት ነው በጣም በሚገርም ሁኔታ ፍፄና ሀሚሮ አንድ ልጅ እንግዲህ ተከታትለው ደርሰውበት አንድ ልጅ እንግዲህ ይዘውት ደውለው ልኝ ነበረ ቤተሰቦች። እና እነሱ ወዳሉበት አካባቢ ሆኜ እስቲ ይሄ ነገር ለቤተሰቦችም ሊጠቅም ይችላል በሚል ቪዲዮ ሰርቼ እንግዲህ ሊያዝ ካሜራ ይዤ እንትን ልበል ብዬ እንግዲህ ካሜራ ይዤ መጥቻለው ማለት ነው። ያው ልጁ እንግዲህ የሄርሜላ ተላላኪ ና ያለውን ነገር በሙላ እነሱ እንዳሉት እሱ እንደሚያቅና ከበስተጀርባው እሱ እንዳለ በቃ በወርቁም ጉዳይ፣ በመኪናውም ጉዳይ በሁሉም ነገር ላይ እሷ እጇ ባለበት ነገር በሙላ ያለውን ሂደት እሱ እንደሚያውቅና እሱ ተላላኪዋ እንደሆነ በየትም ቦታ እሱን እንደምትልከው ምናምን፣ ያው እንግዲህ መረጃውን ሰው ነግሯቸው ነው እነሱ ተከታትለው ልጁን የያዙት ማለት ነው። እና ቤተሰቦች ያለውን ነገር እንዳለ አወጣተን ምን ማን ጋር ምን እንደ እሷ ማን ማለት እሷን ራሱ ማለት ነው። ትክክል። እኔ ከዚህ በፊትም ነግሬያቸዋለሁ። አብርሃምን ወድ አፈልጋ ሳይሆን የሆነ ከበስተጀርባዋ የሚልካት ሰው እንዳለ ሁላችንም እናውቀዋለን። ቤተሰቦች እናንተ የምታውቁት ነው ማለት ነው። እና ያን ሰው ራሱ ማን እንደሆነ ይነግረናል ብዬ ተስፋ አደርጋለሁ። በእርግጠኝነትም ደግሞ ይነግረናል። ምክንያቱም ልጁም በጣም አሰቃይተውታል፣ ብዙ ደብድበውታል። እና አሁንም ደግሞ ያው መረጃ ለእናንተም ማቅረብ ስላለብን ነው፣ ቤተሰቦች ካሜራ ይዤ እንድመጣ ደውለውልኝ የመጣወት ማለት ነው። ስለዚህ ቤተሰቦች እስቲ እንግባና ማለት ነው ያለውን ሂደት እና እስቲ አብረን እናዳምጠው የሚለውን ነገር እስቲ አብረን እንየው ምን እንደሆነ፣ ፍላጎቷ ማን እንደሆነ ከጀርባ ያለው ሰው። በነገራችን ላይ በቃ በደንብ እኔም በደንብ የደረስንበት ጉዳይ ነው፣ ግን ዝም ብሎ ወሬ ብቻ እንዳይሆን ቤተሰቦች በመረጃ ብዬ እንጂ ያው የሩታ ይሄ ሁላ ነገር እንትን የሚለው የሩታ አፍቃሪ ነኝ ባይ አንድ ሰው አለ። እንግዲህ ያ ሰው ነው ይሄን ሁላ ነገር ሄርሜላን እሚልካት ከሄርሜላም ጀርባ ከሁሉም ከነ ብሩክም ከነ አቤልም ጀርባ ያለ ሰው አቤልም ሲጀመር ሄርሜላን ይዘዋት የመጣው አቤል እንደሆነ ብሩክ እንደሆነ ሁላችን እናውቃለን፣ አይደል ቤተሰቦች? አቤልም ብሩክም ሁለቱም ማለት ነው። እና ይዘዋት የመጡትም ደግሞ ማለት ነው ከዛ ሰውዬ ተላከች ናት እና እነሱም ገንዘብ ምናምን ይቀበላሉ። ያው በሱ ስር ነው ያሉት። እና እሱ ነው እንትን የሚላቸው ወደ አብርሃም ጓደኞች መሆናቸውን አውቆ አጥምዷቸው ማለት ነው። እና እነሱም እስካሁን አይናገሩም ምንም በማያቅ ምናምን ይሆናሉ እንጂ ቤተሰቦች፣ ሁለቱም ሴረኞች ከእሷ ጋር ተባብረው አንድ ላይ የሚሰሩት ሴራ ነው ማለት ነው። እና ከዚሁ እነሱን ለጀርባ ደግሞ አንድ እንግዲህ የሩታ አፍቃሪ ነኝ ባይ ነው ማለት ነው። ትናንትና ደውሎልኝ አውርተናል ቤተሰቦች፣ እና እስቲ ለቀጣይ ተቀጣጥረናል ወይ ቅዳሜ ወይ እሁድ ብሎ ቀጠሮ ይዘናል ማለት ነው። ማለት በጣም ከአቅሙ በላይ እንደሆነና በአሁን ሰዓት ደግሞ አጠገቧ መሆን አለብኝ ነው የሚለው። እኔ ብዙ ተጨቃጭ ቀን ብዙ አውርተናል ቤተሰቦች። ማንም በቃ በመሀላቸው እንዳይገባ ምንም እንዳይል በመማፀን ጭምር ነው የለመንኩትኝ። በጣም ብዙ ለምኘዋለሁ። በቃ ምንም እጁ መክተት እንደሌለበት። እነሱን ደግሞ ያው በመረጃ ስናገኝ እንግዲህ ለህግ ማቅረብ ነው ብሩክንም ከነ ሄርሜላ ከነ አቤልጋ ማለት ነው እና ቤተሰቦች እንግዲህ ያንን ነገር ያው ልጁንም ትንሽ አውጥቶታል። በይበልጥ ደግሞ ያለውን ነገር እሱን እናወጣጣውና እንግዲህ አፍቃሪ ነኝ ባዩም ወይ ቅዳሜ፣ ወይ እሁድ ብሎ ተቀጣጥረናል። ይዤላችሁ የምቀርብ እሱ ሲያይ ቀጥረኝ ካሜራ ይዤላ እጄ እንደማቀርብላችሁ ቃል እገባላችኋለሁ። ቤተሰቦች እስቲ አሁን እንግባና ልጁንም ያለውን ነገር ሂደቱን አብረንን ያይሻልም። ቤተሰቦች ተከታሉ ስ

ተላላኪ እና ሰው ቤት ሄደህ ማድረስ ያለበት እኮ አሁን እነ ሩታ ቤት ጋር ምን ልታረግ ነው የሄድከው? ተርኬ ተርኬ። እሺ ምን ምን ምን አልከኝ? የምን ደብዳቤ ነው የጣልከው ግቢው ላይ? ምንድን ነው የተላኩት መልዕክት ነው? ማነው የላከው? እኔ ማቆ ታሪክ የለም። የሆነ ቦታ ተቀመጠልኝ አንስተህ አድርስ ተባልኩ አደረስኩኝ። ምንድን ነው የሚሆን? ፖስታ ነው ና ያስቀምጥ ተባልኩኝ አስቀመጥኩኝ። ምን ዓይነት ፖስታ ነው? እኔ ማቆ ታሪክ የለም። እሺ ማነው የደወለልህ? የሆነ ቦታ ነው የሚቀመጥልኝ፣ እኔ የማውቀው ነገር የለም። እሱ በአካውንት ተላከል እያደረስኩኝ ምግቡን አድርስ የተባለው አሁን። በጸባይ ነው እያነገርን ያለ ነው፣ በጸባይ መልስ። ማውቀው ታሪክ የለም፣ ይደወልኛል፣ ያደርሳለሁ ነው

አንተ ለአንተ ደግሞ ተቀላ ማድረግ ያለብን ነገር እኛ ከአንተ ጋር እንደዚህ እያወራን ያለ ነው። መጀመሪያ ማለቅ ያለበት ምንድን ነው? በሰረ ስርዓት መንገድ እንጨርስና አይ ደሞ ምትል ደግሞ ከሆነ መሄድ ባለብን መንገድ ሄደን ዋጋ ነበር።

ቤተሰቦች እንግዲህ አይታችኋል። ያለነው ባዶ ግቢ ነው። ባዶ ግቢ ውስጥ ያው እንትን የተዘጋ ግቢ ውስጥ ነውና ክላስ ውስጥ ነው የታሰረበት። እንግዲህ እዚሁ ነው የሚያድረው ማለት ነው። ዛሬ እዚሁ አድሮ ሀሳቡን የሚቀይር ከሆነና ነገ ምናልባት የሚነግረን ከሆነ እንሞክራለን። ካለዛ ግን ወደ ሕግ ነው የምንወስደው። እዛ ሕግ ቦታ ሄዶ ፖሊስ ጣቢያ ያለውን ነገር እዛው ይናዘዛል ማለት ነው። እንደዛ ነው የሚሻለው። ቤተሰቦች እንግዲህ ዛሬ እዚሁ ጥበቃ ነገር አቁመን እዚሁ እንዲያድር እናደርጋለን ሊያስተላልፍልን አይሻልም? እንደዛ ነው የሚሻለው። በቃ ቤተሰቦች እንግዲህ ቀጣይ ያለውን ነገር በሂደት እንትን እንላችኋለን።